በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በምድር ያላችሁ ሁሉ ለእግዚአብሔር ምስጋና አቅርቡ እልልም በሉ። ታላቅ የምስራች፣ የብሔረ ጽጌ ቅድስተ ማርያም ቤተ ክርስቲያን የሰንበት ትምህርት ቤት ፍሬ የሆነችው የዘማሪት ብርሃኔ ይመር ብርሃኔ ይመር ብርሃኔ ይመር ቁጥር አራት መዝሙር ደጀ ሰላም የተሰኘውን አራተኛ የመዝሙር አልበማን ይዛልን ተገኝታለች። መጋቢት 21 ቀን 2017 ዓ ም በቅዱስ ሥላሴ ቤተክርስቲያን ባለው ሁለገባ አዳራሽ ብፁዓን አቦ ሊቃነ ጳጳሳት፣ ሊቃውንተ ቤተክርስቲያን፣ ልዩ ልዩ መምህራና ዘማሪያን በተገኙበት በልዩ ሁኔታ ይመረቃል። እንግዲህ ዘማሪት ብርሃኔ ለ31 ዓመታት 31 ዓመታት ለ31 ዓመት ቤተ ክርስቲያንን ገጠር ከተማ ሳትል በታማኝነት ስታገለግል የቆየች እህታችን ዘማሪት ብዙውን ጊዜ እኛ የምናውቃቸው ሰዎች ወደ ምስል የሚመጡ ሰዎችን ነው። በኦዲዮ ግን በመስራት ቁጥር አራት ድረስ የደረሰች እንቁ ዘማሪያችን ናት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት ሊቃውንት ጉባኤ ታርሞና ተገምግሞ የተዘጋጀ ዝማሬ መሆኑ ተረጋግጧል። በጣም ጥሩ መዝሙር አዘጋጅታልናለች። ለማስመረቅ ዝግጅታችንን ጨርሰን እንጠብቃቸዋለን። በእለቱ አይቀርም፣ በፍጹም መቅረት አይታሰብም። ሁላችሁም ተገኝታችሁ እህታችን እንድታከብሩ፣ በጸጋዋ እንድትቀጥል እንድታበረታቱ፣ መዝሙሯን እንድታዳምጡ እጋብዛችኋለሁ። እግዚአብሔር የዛ ሰው ይበለን።